በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን፣ አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። አብራችሁን ሁኑ። የኢሬቻ በዓል የሀገር ባህል አልባሳት ገበያው የበለጠ እንዲነቃቃ በማድረግ ተጨማሪ ኢኮኖሚያዊ ጥቅም እያስገኘላቸው መሆኑን በሀገር ባህል ልብስ ንግድ የተሰማሩ ነጋዴዎች ተናገሩ። ነጋዴዎቹ በኢሬቻና በሌሎች በዓላት አከባበር ላይ የሀገር ባህል ልብሶችን የመልበስ ልማድ ከጊዜ ወደ ጊዜ እያደገ መምጣቱን ተናግረዋል። ሳምሶን ገድሉ በኢሬቻና በሌሎች በዓላት አከባበር ላይ የሀገር ባህል ልብሶች የመልበስ ልምድ ከጊዜ ወደ ጊዜ እያደገ መጥቷል። በባህል ልብስ ምርትና ግብይት ላይ ተሰማርተው ከሚገኙ መካከል ይዚ ያናገራቸው ነጋዴዎች እንዳሉት ለኢሬቻ በዓል የበርካታ አካባቢ መገለጫ የሆኑ የባህል ልብሶች በማዘጋጀት ለገበያ አቅርበዋል። ኢሬቻ የስራቸውን ውጤት ይበልጥ ለገበያ የሚያቀርቡበት እናም ተጠቃሚ የሚሆኑበት በዓል መሆኑንም አስረድተዋል። ኢሬቻ በዓል ያመጣልን እድል ምንድን ነው? ወደዚህ መጥተን ከሰዎች ጋር ከተጠቃሚ ጋር እንድንገ እንድንገናኝ ነው። እያደረገን ያለ ነው። ምርታችንን አውጥተን ለሰዎች በማሳየት ጥሩ በሆነ ዋጋ ወደፊት በሰፊው ለመስራት ጥሩ እድል ይዞልን መጥተዋል። አልባሳት፣ ጌጣጌጦችንና ለበዓሉ መዋቢያ የሚሆኑ ቁሶችን የሚሸጡ ነጋዴዎች በዓሉ ገበያውን ለማሳደግ ምቹ ሁኔታን እንደፈጠረላቸውም ተናግረዋል። ኢሬቻ የአገር ባህል አልባሳትን በስፋት ከማስተዋወቅ ባለፈ በኢኮኖሚ ተጠቃሚ እንዲሆኑ እንዳስቻላቸውም ገልጸዋል። ትውፊቱን ሳይለቅ ልብሱ ሌላ እንትን ሳይኖረው ግን እራሱን ማስተካከል በሚቻልበት ጥለቱም ሌላ ነገር ሳይገባበት እራሱን በጠበቀ መልኩ ቆንጆ አድርገን ተዘጋጅተን ነው የምንጠብቀው። እጥረት አይኖርም፣ በቃ የዲዛይን እጥረት የልብስ እጥረት አይኖርም። ሬቻ ይኸኛ ለእኛ እድል ትልቅ እድል ነው፣ ትልቅ እድል ነው። ፋሽኑ በየአመቱ ነው፣ ኢሬቻ በዓል ሲመጣ ሌላ አዲስ ነው ይዞ የሚመጣው አዲስ ዲዛይን ግዴታ ያው ዘንድሮ የተሰራ ቀጣይ ላይ ደግሞ ሌላ አዲስ ነው የምሰራው። በኢሬቻ በዓል የባህል ልብሶችን የመጠቀም ልምድ እያደገ በመምጣቱ ለስራ እድል ፈጠራ የራሱን አስተዋጽኦ ማበርከቱንም ነጋዴዎቹ ተናግረዋል። የተለያየ አለባበሶች በየዞኑ በየትሉ ስላለ እሱን ይዘን የቀረብ ነው። እሱን ደግሞ ማቅረባችን ለእኛ ትልቅ ቻንስ ነው። ምክንያቱም ሱቅ ላይ ሽያጭ የምንሸጥና እዚህ መተን የምናቀርበው አቅርቦት የተለያየ ነው። ምክንያቱም የራሰን እንትኖች ብሩህ ለማሳየት የተለያየ እውቀት ተጠቅሜን ዲዛይን ተጠቅሜን ነው የምናመጣው ሁሌ። አሁን አምና ላይ የሰራውን ዘንድሯ እንሰራ ሌላ ነገር ለየት ያለ ዲዛይን ነው የምንሰራው። እሱ ነው ይዞ የሚመጣልን ማለት ነው። ኢሬቻ በደስታ የምንጠብቀው ያው በአመት ስለሆነ ደስ ይላል። ለየት ያለ ስለሆነም እንደዛው ገባም እንጨምራል ማለት ነው። ልብሱ በብዛት እንሰራለን። ሁሉም እንደ አቅም አቅም ያለው ይገዛል ማለት ነው። የክፍያ ስርዓትን በማዘመን የፋይናንስ ዘርፉን ዲጂታላይዝ ማድረግ እንደሚገባ ይነሳል። ከዚሁ ጋር በተገናኘ የክፍያና የገንዘብ ዝውውር ስርዓትን የሚያዘምኑ አገልግሎቶችን እያቀረበ የሚገኝ አንድ ተቋም የስራ ተሞክሮን ወደ እናንተ እናደርሳለን። ተቋሙ የአማራ ክልል ገቢዎችን ጨምሮ ከተለያዩ የግልና የመንግስት ተቋማት ጋር እየሰራም እንደሆነ ተገልጿል። ተጨማሪውን ከስራ አስኪያጁ ከራሱ አንደበት እንከታተለው። ስሜ ጌታቸው አስናቀው ይባላል። በያያዋሌት ውስጥ የቢዝነስ ዲቨሎመንት ማኔጀር ነኝ። ያያዋሌት እንግዲህ በፈረንጆቹ አቆጣጠር በ2020 ተመስርቷል። ኢትዮጵያ ውስጥ ያለውን የዲጂታል ክፍያ ክፍተት በማየት እና እሱ ላይ ምርምር በማድረግ የአያዋሌትን መመስረት ተችሏል ማለት ነው። በመጀመሪያ በመንግስት የሚደገፉ የፔመንት ኢንስትሩመንት ኢሾር ደረጃ ያመለከቱ ስለነበሩ እሱን በማየት የአንዳንድ ባለሀብቶች የአየዋሌት ላይ ኢንቨስት ለማድረግ ትንሽ ወደ ኋላ ያሉበት ጊዜ ነበረ። ነገር ግን ያለውን የላቀ ክፍተት፣ የፋይናንሻል አቅርቦት ላይ ያለውን ክፍተት በመገንዘብ ባለሀብቶችን በማሰባሰብ የአያዋለት ላይ ኢንቨስት እንዲያደርጉ በማድረግ የፋይናንሻል እንትናችንን ወይም የፋይናንሻል ብቃታችንን በመጨመር እንግዲህ የአየዋሌትን መመስረት ችልናል ማለት ነው። ሌላው እንግዲህ የአየዋሌት አጠቃላይ የፋይናንሻል ኢኮሲስተም ሲስተማችንን ያበለጸግነው ኢንሃውስ በመሆኑ ከውጭ ልናወጣ የምንችለውን ይህን ለማበለጸግ የሚወጣውን ውጭ በመቀነስ ሙሉ በሙሉ ኢንቨስትመንቱን ወደ ስራዎቻችን ላይ በማድረግ ሲስተማችንን ራሳችን አበልጽገን ማቅረብ ችልናል ማለት ነው። እንግዲህ ያየዋሌት ላይ ከብሔራዊ ባንክ ፈቃድ አግኝቶ ስራ ከጀመረ ጀምሮ ማለት ነው። ያየዋሌት ወደ ባንክ እንዲሁም ከባንክ ወደ ያየዋሌት የገንዘብ ዝውውር አገልግሎት እንሰጣለን። ከዛ በተጨማሪ ስኬጁልድ ፔይመንት የምንለው ወይም ደግሞ የሚከፈልበትን ወቅት ቀድመን በማስገባት በሚፈለግበት ሰዓት ያንን ክፍያ እንዲከፍል የማድረግ ሲስተም፣ እሱንም አገልግሎት የምንሰጥ ይሆናል። ከዛ ባሻገር ለትምህርት ቤት ክፍያዎች ወይም ደግሞ ቢል ፔመንት የምንለውን ለዩቲሊቲዎች ወይም ደግሞ ለውሃ፣ ለመብራት ሊሆን ይችላል። አጠቃላይ ዩቲሊቲ ፔመንት የምንለውን እሱን ክፍያ መስጠት ችለናል ማለት ነው። ከዛ ባሻገር የኤርታይም ቶፕ አፕ የምንለውን የአየር ሰዓት ግዢ እንዲሁም ደግሞ በንድል ወይም ደግሞ ፓኬጅ የምንለውን እሱንም ያየዋሌት ከያየዋሌት ለራሱ አንድ ግለሰብ መግዛት ይችላል ለሌሎችም። ፓኬጅ ወይም ደግሞ የአየር ሰዓትን መግዛት ይችላል ማለት ነው። እነዚህና የመሳሰሉ ሰርቪሶች አሉን። ከዚህ በተጨማሪ ለመርቻንቶች ወይም ደግሞ ለነጋዴዎች ያቀረብነው ልዩ ፕሮዳክት አለን። የእሱም ደግሞ ኢንተግሬትድ ዳሽቦርድ ይባላል። አንድ ነጋዴ ወይም ደግሞ የንግድ ተቋም የእኛን ዳሽቦርድ በመጠቀም ክፍያዎችን ከማንኛውም ባንክ ወደ ያያዋሌት መቀበል ይችላል። ከያያዋሌቱ ደግሞ ወደ ማንኛውም ባንክ ትራንስፈር በማድረግ የክፍያ ስርዓቱን ማሳለጥ የሚችልበት ሲስተም አበልጽገን ለነጋዴዎችም ያበረከትን ተቋም ሆነናል ማለት ነው። እንግዲህ የዲጂታል 2025 እቅድ ጋር በተያያዘ ያያዋሌት በብዙ ዘርፎች በመሰማራት በስፔሻሊ ደግሞ የኢንክሉሲቭ የምንለውን ወይም ደግሞ ተደራሽነት የምንለውን በማምጣት ወደ ህብረተሰቡ በመግባት ላይ ይገኛል። እንግዲህ የፋይናንሻል ፕሮዳክት አቅራቢዎች እንደመሆናችን መጠን ወደ ህዝቡ በመቅረብ በቀላሉ ፕሮዳክቶቻችን ወይም ሰርቪሶቻችን መጠቀም እንዲችሉ የፋይናንሻል ኢንክሉዥን የምንለውም የብሔራዊ ባንክን የሚጠቀመው ወይም ደግሞ ለማገዝ በሚመች መልኩም ፋይናንሻል ኢንክሉዥንን እስከ ገጠር ድረስ በመግባት ሩራል ኤሪያዎች ድረስ በመድረስ እሱን ለማድረግ ጥረት እያደረግን ነው። ከሱም አንደኛው እንግዲህ የቅድም እንዳልኳቸው ፊቸርድ ፎን ስማርትፎን መሆን ሳይጠበቅበት ፊቸርድ ፎን ወይም ሰርቪስ የሚሰጥ ስልክ ላይ ሆኖ ኢንተርኔት ሳይጠቀሙ ብቻ ሰርቪሱን ማግኘት የሚችሉበት የዩኤስኤስዲ ወይም የአጭር ኮድ የምንለው እሱን በመጠቀም የፋይናንስ አገልግሎቶችን በቀላሉ መጠቀም እንዲችሉ ለማድረግ ሞክረናል። እኛ ከአዲስ አበባ መውጣ ብለን በክልል ከተሞች ላይ እየሰራ እንገኛለን። ለዚህም ደግሞ አንደኛው ማሳያ የሚሆነው ከአማራ ገቢዎች ቢሮ ጋር በመተባበር የአማራ ክልልን የግብር አሰባሰብ ሂደት ሙሉ በሙሉ ዲጂታል በሚባል ደረጃ ከባህር ዳር አማራ ገቢዎች ቢሮ ጋር በመተባበር ወደ ዲጂታል መቀየር ችለናል። እንግዲህ በዚህ ዓመት ወይም ደሞ በዚህኛው የግብር ወቅት ብቻ በቢሊዮኖች የሚቆጠሩ ገንዘቦችን ሪል ታይም ሴትልመንት በማድረግ ፕሮሰስ ማድረግ ችለናል ማለት ነው። ክቡራን ተመልካቾቻችን፣ አሁን ደግሞ በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ የውጭ ሀገራት ገንዘቦች የምንዛሬ ተመንና ተያዥ የግብይት መረጃዎችን እንከታተልና እንመለሳለን። የጠዋት ገበያ መረጃዎች በዚሁ ተጠናቀዋል። ስለ ተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።